ሰላም ጥና ስጥልኝ ክቡራትና ክቡራን፣ የጠበቃ የሱፍ የዩቲዩብ ቻናል ተከታታዮች እንደዚሁም የቲክታክ ፎሎሮች እንዴት ናችሁ? እንደተለመደው ጠቃሚ የሆነ የሕግ ምክርና ትንታኔ ይዤላችሁ መጥቻ አለሁ። በተወካይ አማካኝነት በመንደር ውል የማይንቀሳቀስ ንብረት ወይም ቤት ተሽጦ ሲገኝ በገዥና በሻጭ መካከል አለመግባባት ተፈጥሮ ወደ ፍርድ ቤት ክርክራቸው ቢያምራና ገዢው ይሄ የመንደር ውል ወይም የቤት ሽያጩ ውሉ በመንደር የተደረገው እንዲፈጸምለት ተወካዩን ቤቱን የሸጠለትም ማለት ነው ወካዮቹን ወክሎ እንደዚሁም የቤቱን ባለቤቶች ወይም ደግሞ ወካዮችን በፍርድ ቤት ውሉ እንዲፈጸምለት፣ ቤቱን እንዲያስረክቡት፣ የቤቱን ስም ሀብት እንዲያዞሩለት ብቻ ከዚህ ከመንደር የቤት ሽያጭ ወግ ጋር በተገናኘ ውሉ እንዲፈጸምለት በፍርድ ቤት ክስ ቢያቀርብና ተወካዩ አዎ፣ ይሄን ቤት ሸጫለሁ፣ ውሉን እማቀዋለሁ፣ የመንደር ውሉን ፈጽም ያለሁ ብሎ ቢያምን ወካዮቹ ግን ወይም የቤቱ ባለቤቶች ግን ውሉን አናቀውም አላደረግንም፣ የመንደሩሉን አናቀውም ብለው ቢክዱ የዚህ የመንደሩን እጣፈንታ ምን ይሆናል፣ እንደዚሁም ቤቱን የገዛው ሰው እጣፈንታው ምን ይሆናል የሚለው ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሁለት ተቃራኒ የሆኑ ውሳኔዎችን ሰጥቷል። ጥቅምት ሁለት ቀን 2015 በሰበር መዝገብ ቁጥር 21 54 44 በሰጠው ውሳኔና ጥቅምት አራት ቀን 2017 በመዝገብ ቁጥር 24-39-76 በሰጠው ውሳኔ ሁለት እርስ በራሳቸው የሚቃረኑ ውሳኔዎችን ሰጥተዋል። ጥቅምት 2 ቀን 2015 በመዝገብ ቁጥር 21 54 44 በሰጠው ውሳኔ ይህ የመንደር ውል የቤት ሽያጩ ውል የቤት ሽያጩ ውል በመንደር ውል ወይም ደግሞ ስልጣን ባለው አካል ፊት በውልና ማስረጃ ወይም በሰነዶች ማረጋገጫና ምዝገባ ጽህፈት ቤት ያልተደረገው ውል ስለመኖሩ በተወካይ አማካኝነት ታምኖ በቤቱ ባለቤቶች ወይም በወካዮቹ አማካኝነት ከተካደ የቤት ሽያጩሉ በህግ ፊት ተቀባይነት የለውም፣ አይጸናም። እነዚህ ወካዮቹም በዚህ በመንደር በተደረገው የቤት ሽያጩሉ ስምምነት ሊገደዱ አይገባም። የቤት ሽያጩሉም ፈራሽ ነው። ሻጭና ገዢ ወደ ነበሩበት ሊመለሱ ይገባል በፍታ ብሔር ህጉ አንቀጽ 1815 መሰረት በሚል አስገዳጅ የህግ ትርጉም ሰጥቷል። በዚህ የህግ ትርጉም መሰረት ምንም እንኳን ወካዮች ለተወካይ የማይንቀሳቀስ ንብረታቸውን እንዲሸጥላቸው፣ እንዲለውጥላቸው የመሸጥ ስልጣን ቢሰጡት፣ ያንን የመሸጥ ስልጣን ተጠቅሞ ተወካዩ ቤቱን በመንደሩል ለሌላ ሰው ቢሸጠው ወካዮቹ እንደማይገደዱ ሊገደዱ የሚችሉት ይህ ተወካይ የሽያጭ ውል ስምምነቱን በሰነዶች ማድረጫና ምዝገባ ጽህፈት ቤት ወይም በውልና ማስረጃ አድርጎት ቢሆን እንደነበረ አስገዳጅ ህግ ትርጉም ሰጥቷል እንግዲህ በተደጋጋሚ የቤት ሽያጭ ውል ስምምነትን አስመልክቶ ለእናንተ በማቀርበው የህግ ምክርና ትንታኔ እንደነገርኳችሁ የማይንቀሳቀስ ንብረት ሽያጭ ውል ስምምነት ወይም የቤት ሽያጭ ውል ስምምነት በህግ ፊት እንዲጸና ተቀባይነት እንዲኖረው በፍርድ ቤት ዘንድም ለገዢው ይፈረድ ዘንድ ወይም ይወሰንለት ዘንድ በሚያቀርበው ክስ በአንድና በአንድ ምክንያት ብቻ ነው። ይሄ ምንድን ነው? የቤት ሽያጩ ውል መኖሩን በማያሻማ መልኩ አዎ ቤቱን ሸጫለሁ በሚል ሻጩ ካመነ ብቻ ነው። ወይም ቤቱን ሸጫለሁ በመንደር ውል፣ ነገር ግን ይሄ ውል በውልና ማስረጃ ወይም በሚመለከተው አካል የተመዘገበ አይደለም ብሎ መከራከሪያ አንድ ሰው ማቅረብ አይችልም ከጅምሩ የቤት ሽያጩን ስምምነቱን አላደረኩም ብሎ ሻጩ እሚክድ ከሆነ ይህ የቤት ሽያጩ ስምምነት በህግ ዘንድ ተቀባይነት የለውም ገዢው የቤት ሽያጩን ስምምነት አለ ሻጩ ሊገደድ ይገባል ብሎ መከራከሪያ ሊያቀርብና ፍርድ ቤቱን ማሳመን ያለበት በህጉ ተቀባይነት ያለውን የሽያጭ ውል ስምምነት በውልና ማስረጃ የተደረገውን የሽያጭ ውል ስምምነት በማቅረብ ብቻ እንደሆነ አስገዳጅ ህግ ትርጉም በበርካታ የሰበር መዝገቦች ተሰጥቷል። በመሆኑም እንግዲህ ጥቅምት ሁለት ቀን 2015 በተሰጠው ውሳኔ ተወካዩ የሽያጭ ውሉን በተሰጠኝ ውክልና መሰረት ሸጫለሁ በመንደር ውል ብሎ ቢያምንም የወካዮቹ ወይም የንብረቱ ባለቤቶች ግን ውሉ መኖሩን አናቅም ብለው እስከ ካዱ ድረስ በዚህ የመንደር ሽያጭ ውል ስምምነት ሊገደዱ አይገባም፣ በህግ ፊትም ተቀባይነት የለውም፣ ይሄ የመንደር የሽያጭ ውል ስምምነት በሚል ውድቅ አድርጎ ነበር። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥቅምት አራት ቀን 2017 በመዝገብ ቁጥር 2397 በሰጠው ሌላ የህግ ትርጉም ግን ምን ብሏል? የመንደር የሽያጭ ውል ስምምነት በተወካይ አማካኝነት ተደርጎ ይሄም ተረጋግጦ እያለ ወካዩ ወይም የንብረቱ ባለቤት ግን የመንደር ሽያጭ ስምምነቱን አላቀውም የለም ብሎ መካድ አይችልም። በፍትሐ ብሔር ህጉ ቁጥር 2189 ንዑስ አንቀጽ አንድ መሰረት ተወካይ በተሰጠው የውክልና ስልጣን መሰረት በዛ ገደብ ውስጥ እስከሰራ ድረስ ከውክልና ስልጣኑ አልፎ አንድን ድርጊት እስካልፈጸመ ድረስ በተሰጠው ስልጣን መሰረት ከሆነ ያን ድርጊት የፈጸመው፣ ይህም ማለት የቤት ቤቱን የመሸጥ ስልጣን በወካዩ አማካኝነት ተወካይ እስከተሰጠው ድረስና ያንን የውክልና ስልጣኑ ተጠቅሞ ይሄንን ቤት ከሸጠው ተወካዩ የፈጸመው ድርጊት ወይም ያደረገው የሽያጭ ውል ስምምነት፣ የመንደር ሽያጭ ውል ስምምነቱ ወካዩን ያስገድዳል የንብረት ባለቤቱን ያስገድዳል በሚል አስገዳጅ የሕግ ትርጉም ሰጥቷል። ለዚህም ውሳኔው መሰረት ያደረገው በቅጽ 13 ላይ በመዝገብ ቁጥር 36887 ላይ አንድ የመንደር የሽያጩል ስምምነት በሻጩ ከታመነ አሁን በምነግራችሁ ጥቅምት 4 ቀን 2017 በመዝገብ ቁጥር 243976 በነበረው ክርክር የሽያጭሉን ያደረገውና ያመነው ተወካዩ ነው እንጂ ወካዩ አይደለም። ስለዚህ ወካዩ በአያም ባያምንም ያ ማለት 2015 ከተሰጠው ውሳኔ ተቃራኒ የሆነ ማለት ነው። ስለዚህ ተወካዩ የሚሰራው ድርጊት ወይም ያደረገው ድርጊት የሽያጭሉን መፈጸሙ ወካዩን ወይም የንብረቱን ባለቤት ተክቶ ነው የሰራው ተብሎ የህግ ግምት ስለሚወሰድ የፍታ ብሔር ህግ ቁጥሩም 2189 ሳንገጽ 1 ተወካዩ የሰራው ስራ ወካዩ እንደሰራው ስለሚቆጠር ስለዚህ የሽያጩሉ ሊፈርስ አይገባም፣ ሊገደድ ይገባል። ወካዩም ተዋይ ወገን እንኳን ባይሆን ባይፈርምም በተወካዩ አማካኝነት ይህንን የመንደር የሽያጭ ስምምነት ያደረገ መሆኑ እስከተረጋገጠ ድረስ በሚል ጥቅምት ሁለት ቀን 2015 በመዝገብ ቁጥር 215444 ከተሰጠው የሕግ ትርጉም የተለየ የሕግ ትርጉም ሰጥቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥቅምት 2 ቀን 2015 በተሰጠው አስገዳጅ የሕግ ትርጉም ላይ እና እንደዚሁም ደግሞ ጥቅምት 4 ቀን 2017 በተሰጠው ውሳኔ ላይ ውሳኔው እንግዲህ የሚሰጠው እንደምታውቁት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአምስት ዳኞች የሚሰየሙበት ነው የዳኞቹን ስም ወይም ደግሞ ማን እንደተሰየመ እዛ ላይ ለማየት ሞክሬ ነበር እና ጥቅምት አምስት ቀን ጥቅምት ሁለት ቀን 2015 ከተሰጠው ውሳኔ ሌሎች አምስት ዳኞች ናቸው ይህ የህግ ትርጉም የሰጡት። እንግዲህ አንድም ዳኛ ስም ዝርዝር እዛ ውስጥ የለም። እንደምታውቁት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አንድ ችሎት ብቻ አይደለም እና ችሎቶቹ ብዙ ናቸው የተለያዩ የህግ ትርጉሞችን የሚሰጡ ስለዚህ እነዚህ ሁለት እርስ በርሳቸው የሚቃረኑ የሰበር ችሎት ውሳኔዎች ወደፊትም እንግዲህ እንደምታውቁት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው የህግ ትርጉሞች ውሳኔዎች በሌሎች ተመሳሳይ ጉዳዮች ላይ በየትኛውም በሀገሪቱ በሚገኙ ፍርድ ቤቶች ላይ አስገዳጅ ናቸው። የትኞቹም የስር ፍርድ ቤቶች አገሪቱ ውስጥ የሚገኙ ፍርድ ቤቶች ከወረዳ ጀምሮ ያሉት ከነዚህ የህግ ትርጉሞች ተቃራኒ በሆነ መልኩ መወሰን አይችሉም። ቢወስኑም ራሱ እስከ ሰበር ችሎት ድረስ ክርክሩ ደርሶ ፋይናሊ በእነዚህ ውሳኔዎች መሰረት የሚሻርበትና የሚሻሻልበት ሁኔታ ነው የሚፈጠረው። በመሆኑም አንዱ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የህግ ትርጉሞችን እንዲሰጥ በአዋጅ ስልጣን ሲሰጠው ፍርድ ቤቶች በየትኛውም የሀገሪቱ ክፍል ያሉ ፍርድ ቤቶች የሚሰጧቸው ውሳኔዎች ተገማች እንዲሆኑና ወጥነት እንዲኖራቸው በሚል ነው። ነገር ግን አልፎ አልፎ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች ልክ አሁን እንደነገርኳችሁ እርስ በራሳቸው የሚቃረኑ ነው የሚሆነው። ከዚህ በፊት እንደምታስታውሱት የውርስ ይርጋ ላይ በተመለከተ ሁለት ጽንፍ የያዙ የሶስት ዓመት ይርጋን በተመለከተ ሁለት ጽንፍ የያዙ የተለያዩ የሰበር ውሳኔዎች ሲሰጡ ቆይተው ከፍተኛ ውዝግብ ነበረ ፍርድ ቤቶች ላይ። ነገር ግን ባለፈው ጥቅምት 6 ቀን 2017 በሰባት ዳኞች በሚሰየሙበት የሰበር ችሎት ይህንን ችግር የሚቀርፍ የሕግ ትርጉም ተሰጥቶ አሁን ሁሉ ነገር ጥሩ ሆኗል። በቃ ፋይናሌ፣ የሶስት ዓመት የውርስ ይርጋ ላይ ያለው ክርክር ሴትል ሆናል። በተመሳሳይ መልኩ እንግዲህ በተመሳሳይ መልኩ እነዚህም በተወካይ አማካኝነት በመንደሩን ቤት ተሽጦ ሲገኝ የሽያጭ ውል ስለመኖሩ ተወካዩ አምኖ ወካዮቹ ወይም የንብረት ባለቤቶቹ ሲክዱ እነዚህ 2015ና 2017 ላይ የተሰጡት ሁለት እርስ በራሳቸው የሚቃረኑ ውሳኔዎችን ማስታረቅ ያስፈልጋል። ለዚህም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰባት ዳኞች በሚሰየሙበት ችሎት ወይም በራሱ በችሎቱ አነሳሽነት ወይም ደግሞ አሁን እንደነገርኳቸው እንግዲህ ቅርብ ጊዜ ነው፣ ይሄ ጥቅምት አራት ቀን 2017 ይሄ ውሳኔ የተሰጠው። ስለዚህ ይሄ ውሳኔ የተሰጠባቸው ሰው ለምን በፊት በተወካዩ አማካኝነት ቢታመንም ተቀባይነት እንደሌለው የሽያጩሉ ተፈጻሚነት እንደሌለው ስለተወሰነ አሁን ደግሞ የተወሰነባቸው ሰው ለፌዴራል ጠቅላይ ፍርድ ቤት ሰባት ዳኞች ለሚሰየሙበት በፕሬዚዳንቱ አማካኝነት አቤቶታቸውን አቅርበው እንዲታይና ይሄ ጉዳይ እንዲከለስ ማድረግ ይችላሉ። በፌዴራል ፍርድ ቤቶች አዋጅ ቁጥር 1234 ህዝባር 2013 መሰረት እንግዲህ አንቀጽ 26 መሰረት ሰባት ዳኞች የሚሰየሙበት የሰበር ችሎቱ ምንድን ነው ስልጣኑ፣ በምን አግባብስ ነው ጉዳዮች ሲቀርቡለት የሚያየው በሚል በተመለከተ በአንቀጽ 26 ንዑስ አንቀጽ አንድ ስር ተደንግጎ እናገኘዋለን። በዚህ እንግዲህ አምስት ዳኞች የተሰየሙበት የሰበር ችሎት በባለ ጉዳዮቹ አመልካችነት ወይም በችሎቱ በራሱ አነሳሽነት ቀድሞ የተሰጠውን አስገዳጅ ሕግ ትርጉም በተለያዩ ምክንያቶች ማሻሻል አስፈላጊ ሆኖ ካገኘው ከሰባት ያላነሱ ዳኞች በተሰየሙበት የሰበር ችሎት እንዲታይ በቂና አሳማኝ ምክንያቶች ተንትኖ በመግለጽ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ለፕሬዚዳንቱ ማቅረብ ይችላል። ለፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ማቅረብ ይችላል ይላል። ፕሬዚዳንቱ ከሰባት ያላነሱ ዳኞች የሚሰየሙበት የሰበር ችሎት እንዲታይ ያደርጋል። ውሳኔውም ከተሰጠበት ቀን ጀምሮ አስገዳጅ ይሆናል። በሌላ ጊዜ በሰባት ዳኞች ይሄ አሁን የሚሰጠው የህግ ትርጉም ካልተሻረ በስተቀር፣ እንግዲህ ውሳኔው ከተሰጠበት ጊዜ ጀምሮ ተፈጻሚነት እንደሚኖረው ተደንግጎ እናገኘዋለን። በመሆኑም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዳኞች ወይም ደግሞ የተለያዩ የሙያ አጋሮች ይመለከተኛል የምትሉ የህግ ባለሙያዎች ይህንን ቪዲዮ እንግዲህ ስትመለከቱት ይሄ ውሳኔ የሚቀለበስበትና የሚሻርበትን ሁኔታ ማመቻቸት ያስፈልጋል። ወጥነት እንዲኖረው ወይ የመጀመሪያው የ2015 ውሳኔ ወጥነት ኖሮት እንዲተገበር መሆን አለበት፣ ወይም ደግሞ የ2015 17ቱ የጥቅምት 4ቱ በመዝገብ ቁጥር 243976 3976 የተሰጠው ውሳኔ ተግባራዊ እንዲደረግ መሆን አለበት። ፐርሰናሊ እንግዲህ እኔ እንደ ባለሙያ ወጥነት እንዲኖረው መደረግ መቻል አለበት። ካልሆነ ፍርድ ቤቶች ሁለቱ የሰበር ውሳኔዎች በሚቀርቡላቸው ወቅት አንደኛ ኮንፊዥን ውስጥ ነው የሚገቡት፣ ሁለተኛ ተከራካሪ ወገኖችን ላላስፈላጊ መጓተት ይዳርጋል። እንደዚሁም ፍርድ ቤቶችን ደግሞ በተለያዩ መዝገቦች በአጭር መቋጨት ያለባቸውን ጉዳዮች ሰው ቁርጡን አውቆ መቀመጥ ያለበትን ሁለቱን የሰበር ውሳኔዎች እየያዘ ላላስፈላጊ የጉዳዮች መጓተትና እንደዚሁም ደግሞ ፍርድ ቤቶችን፣ ዳኞችን ለስራ ጫና ስለሚዳርግ ይህ ነገር መስተካከል መቻል አለበት። ይሄ የሰበር ውሳኔ እንግዲህ በሰበር ችሎቱ እንዲታይ እንደ ባለሙያ ራሴን የራሴን ጥረት አደርጋለሁ ለሚመለከተው አካል ይህንን ለማስታወቅ እናንተም ደግሞ በበኩላችሁ እንግዲህ ሌሎች የሙያ አጋሮቼ፣ ጠበቆች፣ የህግ ባለሙያዎች ይህንን ጉዳይ በደንብ ኢንተርናላይዝ እንድታደርጉት እንደዚሁም ደግሞ በዚህ ጉዳይ ላይ ያላችሁን የራሳችሁን ሀሳብ አስተያየት እንድትሰጡበት ሌሎች ቲክቶክ ላይ እንደዚሁም ደግሞ ዩቲዩብ ላይ ያላችሁ ደግሞ የሙያ አጋሮቼ የራሳችሁን ሀሳብ የራሳችሁን እይታ እንድታካፍሉ እጋብዛለሁ። ውድና የተከበራችሁ የፕሮግራሚ ተከታታዮች ለዛሬ ያቀረብኩላችሁ እጅግ ጠቃሚ የሆነ የህግ ምክርና ትንታኔ ይህንን ይመስል ነበረ። ይህን ቪዲዮ ላይክ ማድረግ እንደዚሁም የጠበቃይ ሱፍ የዩቲዩብ ቻናል እንደዚሁም ጠበቃይ ሱፍ የቲክቶክ ቻናልን ፎሎ ማድረግ እንዳትረሱ ውድና የተከበራችሁ የፕሮግራሜ ተከታታዮች አብራችሁ ስለነበራችሁና ይህን ጠቃሚ የሆነ የህግ ምክር ስለተከታተላችሁ እጅግ እጅግ አድርጌ አመሰግናለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ የሱፍ ከበር የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ አመሰግናለሁ።